በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስቲ ለአንድ አፍታ ይህንን በዐይነ ሕሊናችሁ ተመልከቱት። ከዚህ በፊት መኖሩን እንኳ አስተውላችሁት በማታውቁት በር ፊት ቆማችሁ በርገት በሩ ለዓመታት በዚያው ቦታ ነበር። ነገር ግን ዛሬ ለመጀመሪያ ጊዜ እናንተ ቁልፉን በእጃችሁ ይዛችኋል። ከበሩ በስተጀርባ ምን እንዳለ አታውቁም። ነገር ግን በውስጣችሁ ያለው ድምፅ እንዲህ ይላችኋል ሁሉም ነገር የሚለወጥበት የበረከት በር ይሄ ነው። አሁን እናንተ ያላችሁበት ሁኔታም ይህንን ይመስላል። አንድ አዲስ እድል ወደ ህይወታችሁ እየመጣ ነው፣ ከእውነት የራቀ እስኪመስል ድረስ ድንቅ የሆነ የአምላክ ስጦታ። ምንም እንኳ አብዛኛው ሰው ለዚህ እድል ዝግጁ ባይሆንም፣ ይህ በረከት ለእናንተ እንደሆነ በልባችሁ ጥልቀት ታውቁታላችሁ። ምናልባት አሁን አልታየ ይሆናል፣ ምናልባት አሁን በጸጥታ ቅርጹን የያዘ ይሆናል። ይህም ይሁን ያ ከምታስቡት በላይ በጣም ቅርብ ነው። ምናልባት ከዚህ በፊት ተመሳሳይ መልካም እድል ወደ እናንተ እየመጣ ነገር ግን ሳይሳካ ፈርሶ ይሆናል። ያ የሆነው ጊዜው ትክክል ስላልነበር ነው። እናንተ በጊዜው ዝግጁ አልነበራችሁም። ያን የህይወት እውነተኛው ቅጽበት እስኪደርስ ለስኬት የሚያስፈልጋችሁን ትምህርቶች እያስተማራችሁ ነበር። አሁን ግን ይህ ጊዜ የተለየ ነው። አሁን በልምድ ያገኛችሁት ጥበብና ስሜታዊ ጥምካሬ ከጎናችሁ አለ፣ በእግዚአብሔርም ጸጋ ተከልላችኋል። ድሮ ውድቀት እንደ ቅጣት ሆኖ ይሰማችሁ ነበር። አሁን ግን በዙሪያችሁ ምን እየተከናወነ እንዳለ በትክክል ማየት ትችላላችሁ። በሙሉ ዝግጅት በበራ ዐይንና በጸና ልብ ወደዚህ አዲስ ምዕራፍ እየገባችሁ ነው። የእግዚአብሔርን ስጦታ እጅግ አስደናቂ የሚያደርገው ምን እንደሆነ ታውቃላችሁ? ዛሬ ለደረሳችሁበት ማንነት ፍጹም የተመጠነ መሆኑ ብቻ ሳይሆን ዝግጁ ሆኖ ለሚጠባበቸው ሳይታሰብ በመምጣቱ ነው። አሁን አድጋችኋል፣ በስላችኋል፣ ተለውጣችኋል። ከዚህ በፊት ያልነበራችሁ ጥንካሬ፣ ትዕግሥትና አስተዋይነት በውስጣችሁ ዳብሯል። እናም ይሄ የሚመጣ በረከት ልክ ለእናንተ ተብሎ እንደተሰፋ ልብስ ለአዲሱ ማንነታችሁ ፍጹም የሚሰማማ ነው። ይህ ትንሽ ድል አይደለም። ይህ ታላቅ ጸጋ ነው። ሕይወቱን የሚቀይር ታላቅ እድል፣ ከዚህ በፊት አይታችሁት በማታውቁት መንገድ ነገሮችን ቀላል፣ ለስላሳና የበለጠ ፍሬያማ ሊያደርግ የሚችል አይነት እድል። ይህ እድል ከእናንተ ማንነት ጋር የተሰማማ ከመሆኑ የተነሳ ሁል ጊዜም እንዲከናወን የታቀደ ይመስላል። በአንድ ወቅት ያስደነግጣችሁ የነበረው ፍርሃት ዛሬ በእናንተ ላይ ምንም ኃይል የለውም። ስሜታችሁን መቆጣጠር ተምራችኋል። ወደ ሕውከትና ብጥብጥ የምትሳቡበት ጊዜ አብቅቷል። ጊዜያዊ መሰናክሎች ሚዛናችሁን እንዲያዛባ አትፈቅዱ። ያ ታላቅ ዕድል በእጃችሁ ሲገባ፣ ረጋ ያለና የጸና አእምሮ ታላቁን ጥንካሬ ይላበሳል። ውሳኔዎችን የምትወስኑት ከፍርሃት ሳይሆን ከጥልቅ ማስተዋል በመነሳት ይሆናል። ውጤቱም የተለየ ይሆናል፣ ምክንያቱም እናንተ ተለውጣችኋልና። ከዚህ በፊት ኖራችሁ በማታውቁት መንገድ ዝግጁ ትሆናላችሁ። ይህ ስለ አዲስ ስላ ስለ ግንኙነት ወይም ስለ አንድ ውስን ፕሮጀክት ብቻ አይደለም። ይህ የተዘጋጀላችሁን ዘለዓለማዊ ሕይወት እስከ ማግኘት የዘለቀ ታላቅ የአምላክ ቸርነት ነው። የተሰጣችሁ የእግዚአብሔር ጸጋ ሁሉም ሰው ሊሸከመው የማይችለውን ነገር በአደራ እንደመቀበል ነው። እናንተ ግን ችላችሁታል። ይህንንም በእምነት ጽናት፣ በመቋቋም ችሎታና በመንፈሳዊ እድገት አግኝታችሁታል። ስትቀበሩትም ምስጋና ብቻ ሳይሆን የእግዚአብሔር ፍርድ ትክክል እንደሆነ በእውነት ትረዳላችሁ። ይህ ስትጠበቁት የነበረው የህይወታችሁ ለውጥ ነው። ልትከፍቱት እንደምትችሉ ያላወቃችሁት በር ነው። እስካሁን ድረስ ያላያችሁት መንገድ አለ። አዎ እግዚአብሔር ሁኔታዎችን ይቀይራል። ነገር ግን ከሁሉም በላይ በልባችሁ ጥልቀት ስትጠባበቁት የነበረውን ነገር ያረጋግጥላችኋል። ከእድለቢስነት ጋር ተጣብቃችሁ አልነበረም በልምምድ ላይ ነበራችሁ እንጂ። ስለዚህም በዚህ አዲስ ምዕራፍ መግቢያ ላይ ስትቆሙ፣ ይህንን አስታውሱ። ለዚህ ነገር አስቀድማችሁ የተዘጋጃችሁ ነበረ። ይህ በአጋጣሚ የሆነ ነገር አይደለም። ወደፊት የሚመጣው ማንኛውም ነገር በከንቱ እንደማይመጣ ያስታውቃችኋል። አምላክ ሆይ ከድገቴና ካላማይ ጋር የተስማሙ ወድሎችን ወደ ማግኝበት መንገድ የምትመራኝ ብርሃን ስለሆንክልኝ አመሰግናለሁ። እኔ ታላቆን ምስል ማየት ባልቻልኩበት ጊዜ እንኳ አንተ ቁርጥራጮቹን እያስተካከልክ አስቤው የማላውቃቸውን መንገዶች እየከፈትክ መገኘት በሚያስፈልገኝ ቦታ ላይ በትክክል እያስቀመጥከኝ ነበር። ወደፊት የምራመደው ያንዳንዶር እርምጃ አንተ ባዘጋጀ ባዘጋጀህልኝ አቅጣጫ እየተጓዝኩ መሆኔን ማስታወሻም ነው። ባለፉት የፈተና ጊዜያት ውስጥ ለነበሩት የተደበቁ በረከቶች አመሰግንሃለሁ። ምንም እንኳን አንዳንድ ፍጻሜዎች ህመም የነበራቸውና አንዳንድ በሮች በድንገት የተዘጉ ቢሆንም ሁሉም ግን ዛሬ ለሆንኩት ማንነት የራሳቸውን አስተዋጽኦ አበርክተዋል። መገፋት ብዙ ጊዜ በረከት እንደሆነ መዘግየትም ወደ ተሻለ ነገር መታተፊያ ሊሆን እንደሚችል በአምላካዊ ቸርነትህ አሳይተኸኛልና አመሰግንሃለሁ። አምላኬ ሆይ፣ ትክክለኛዎቹ በሮች ሲከፈቱ የማውቀበትን ጥበብ እጠይቀሃለሁ። የትኞቹ እድሎች በእውነት ለኔ እንደሆኑና የትኞቹ ደግሞ የተደበቁ ፈተናዎች እንደሆኑ ልቤ እንዲያስተውል አድርግልኝ። የራሴን እሴቶች ራእየንና በፊተህ ያስቀመጥክልንን የሕይወት መንገድ የሚመሩ ውሳኔዎችን የማደርግበትን ብሩህ አእምሮ ስጠኝ። ያለ ፍርሃትና ማመንታት ወደፊት የምራመድበትን ድፍረት በውስጤ ሙላለኝ። ትክክለኛው ቅጽበት ሲደርስ የጥርጣሬንና የክፉ ሐሳብን እስራት እንድፈታ እርዳኝ። አንተ እንድይዛቸው ወደ ጠራኸኝ ቦታዎች በድፍረት እንድገባ አድርገኝ። ብቻዬንም እንደማልራመድ አስታውሰኝ። ጠባቂ መላኬንም ወደ እኔ የበለተ አቃግር ብልኝ በጉዞዬ ሁሉ አንተ ከፊቴ ቅደም፣ መንገዱንም አቅናልኝ። ከዓላማዬ ሊያረቁኝ ከሚሹ ፈተናዎች ሁሉ ጠብቀኝ። በአጓጊ መታጠፊያዎች፣ ጉልበት በሚያሟጡ ግንኙነቶች ወይንም በተሳሳቱ ነገሮች እንዳልዋሴ ወሰድ እርዳኝ። ይልኩንም አንተ ባሳየኸኝ መንገድ ላይ ትኩረቴ ጸንቶ እንዲቆይ እርዳኝ። በዙሪያ የባለው ጫጫታ እንዳልወሰድ መንፈሴ በአንተ ላይ እንድትሰና አድርግልኝ። የህይወቴን የበረከት ጊዜ እንድጠባበቅና እንድታመን ፈቃድህንም እንድቀበል አስተምረኝ። እያንዳንዱ መዘግየት፣ እያንዳንዱ መቆምና እያንዳንዱ የጥበቃ ወቅት መንፈሳዊ ዋጋ እንዳለው አስታውሰኝ። ለእኔ የታሰበው ነገር በከንቱ እንደማይጠፋና እያንዳንዱ ሁኔታ ለሚመቱት በረከቶች እያዘጋጀኝ እንደሆነ እንዳውቅ አድርገኝ። እድገቴን በሚደግፉና በስኬቴ ያለ ቅናት ደስ በሚላቸው ሰዎች ከበበኝ። ዙሪያዬን ከፍ በሚያደርጉኝ ወደ ተሻለ ደረጃ እንደወጣ በሚደግፉኝና አንተን እንዳመን በሚያስታውሱን ሰዎች ይሙላ። አምላኪ ሆይ፣ ሰላሜን የሚያደፈርሱትን ወይም መንፈሴን የሚያውኩትን ሰዎች ከህይወት ያስወግድልኝ። ስኬት ሲመጣ ትሁት፣ ፈተና ሲመጣ ይስደምናው አደርገኝ። በበረከት ዓመታት እዚ የወሰደ የወሰደብኝ ነርምጃዎች እንዳስታውስ አድርገኝ። በመከራ ወቅትም ማዕበሎች እንደሚያልፉና ጥንካሬም የተፈተነ እንደሚጣራ ሳውቀኝ የድገቴን ሙሉን ምስል ማየት በማልችልበት ቅስበት እርግተኛ ለመሆን ሊያሸንፍኝ ሲሞክር እምነቴን በቸርነት አጥንክርልኝ። ዓላማ ሁልጊየም ለበጎ እንደሆኑ በማወክ አጽናኝ። ብዙም ታግያትም እንኳ አንተ አሁንም ለኔ የሰራ እንደሆነ እንድታመን እርዳኝ። ሕይወቴ ትግስ ጽናትና መታመን ሁልጊዜም ቢሆን ወደ ተሻለ ነገር እንደሚመሩ ሕያው ምስክር ትሁን። ጉዞዬ ሌሎች በአምላክ እንዲያምኑ፣ በከባድ ወቅቶችም እንዲሰኑ እና መንገዱ ከባድ በሆነበትም ሰዓት እንኳ ወደ ብርሃን መጓዛቸውን እንዲቀጥሉ ያነሳሳቸው ዘንድ ፈቃድህ ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም፣ ዘወትርም ለዘላለሙም አሜን።